ማኮረኒ በሽመል ያለሽ ሰላም ጤና ስትል ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ላይ ያላችሁበት ያለም ዳርቻ ይብዛልኝ። እኔ ጋር እግዚአብሔር ይመስገን ሰላም ነው። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦች ደግሞ ላይክ በማድረግ ጀምሮ ቪዲዮ ከተመቻችሁ ላይክ ላይክ እያደረጋችሁ አበረታቱኝ። ቪዲዮዬን እስከ መጨረሻ ይሉኝ ሰወዳችሁ ሰወዳችሁ። ዩቱብ ለምንድን ነው አላውቅም፣ ሰሞኑን ቀዝቀዝቀዝ ብለዋል እና እስኪ አበረታቱኝ። ገፋ ገፋ እርጉም ምን አለበት ብገፉኝ? እንዴ ቪዲዮ እስከ መጨረሻ ብታዩልኝ ራሱ የተሻረትልኛ ተስፋ ያደርጋለወኝ። ግን ለምንድን ነው አላውቅም። ቪዲዮም እያያችሁልኝ አይደለም፣ ላይ ስገባም እየመጣችሁልኝ አይደለም። ብቻ ብታበረታቱ ደስ ይለኛል። ሰዓት ሰላነሳቤ ነው እና አበረታቱ። በተለይ ሞኔታይዝ የሆናችሁ እህቶች ማታማታ ቪዲዮ ብታጫወትልኝ ደስ ይለኛል። ያው በቅንነት ማለት ነው። መልካምነት ለራስ ነው አይደል የሚባለው እዚ አሁን እንደምታዩት እኚ ውሀ ተክተክተክተክ መኮረኒ እናስገባው ዘይት ጨዋርቅ ምናምን ማለት ነው ዛሬ የምሰራው መኮረኒ በክሬም ነው በሽመል ብዬ ነው የጀመርኩት በክሬም እዚህ ሽንኩርት እያቁላላሁ ነው እዚህ ደግሞ ዶሮ ስጋዋ አጥንት የሌለው ማለት ነው እሷን የብቻዋ እያበሰልኳት ነው ቸኩ እየነበረ ልጁ ከስራ ተመልሶ ቶሎ ትሎበያ ስለነበረ እርቦኛን እያለ እዚህ አሁን እንደምታዩት የተፈጨ ቤት ፍጭ ቲማቲም እና ሰልሰ ማለት ነው። በአንድ ላይ እሱን ከሽንኩርት ጋር አብሬ እያቁላለሁት ነው። እዚህ ዶሮ አይብቻ እየወሳይ ሰሆነ በቃ ይሄን ክድ ና ርጌ ቲማቲሙ ና ሽንኩርቱ በደንብ እንዲበስል ማለት ነው። ፈቀድኩለት እንደምታዩት። እዚህ ደግሞ መኮረኒን አስገብቻለሁኝ። እንደያዝቤ መሰል መሰል መሰል አደረኩኝና እዚህ ደግሞ ኩርኩም ኩርኩም ይህ ባህራት ኩርኩም ያው እንግዲህ ኩርኩም እንደምታውቁት ኩርኩም ነው። በኢትዮጵያ ኩርኩም ዱላ ነው። እዚህ ደግሞ ፍልፍል አስወጥ ፓፕሪካ፣ እንደምታዩት ነገሮች ላይ ብዙ ቅመሞች አሉ። እኔም የማስገባቸው ቅመሞች እነዚህ ነው። ቅመሞችን ካስገባው በኋላ ደግሞ እዚህ ክሬም ይ ክሬም አመጣውኝ እና እዚህ ደግሞ ጂቡ እንጂቡን ሳይል ነው ብዙም እጅጉን ሰይድ ብዙም አላበዛበትም፣ ግን ቆንጆ በጣም እንዲኖረው እና ይህኛውን ክሬም ላለመጨረስ ስል አንድ ማንካ አስገባለ። እዚህ ደግሞ ዶሮይን አጣውኳት ለቀለቀረኳት እና ከበሰለ በኋላ ውሃ እንደፍቼ እዚህ ስጎዬ ላይ ጨመርኳት ማለት ነው። አሁን ደግሞ እንደምታዩ ስጎ ከበሰለ በኋላ ክሬሙን አስገብቼ ምናምን ተሰርቷል። ለቀና እዚህ አርጌ አርጌ ሳንድ አርጌ ብቅ ብያለሁ ነው። ቅመሱትኝ እውነት ለመናገር ማለት ነው። ከዚህ ሀገር ምግብ ማለት ነው በጣም የምወደው ምግብ ይሄን ነው እና ሩዝ ብርያኔ፣ መግሉባ እሱን ወደዋለሁኝ። ሌላ ሌላው ብዙም አይመቸኝም። እበላለሁ ግን ያኔ ያለ አልወደውም። መኮረኒ በክሬም እና መኮረኒ በሽመል በጣም ነው የምወደው። ቆንጆ ነው፣ እኔ ይመቸኛል። እንግዲህ ከተመቻችሁ ማለት ነው ከተመቻችሁ ሸራ ቪዲዮ ከተመቻችሁ አሰራሩ ከተመቻችሁ መጎኑ ሞተዱት ከሆነ ሸር አድርጉ። አረ ቁም ነገር አረ ቪዲዮ አጫወት ልወዶች ይዞዳችሁ ሶዳችሁ ሶዳችሁ። እውነት ቪዲዮ አጫውቱልኝ። ለምን እንደሆነ አላቅም። ቪዲዮ እንዴ እምቢ አለው እኮ እምቢ አለው ቪዲዮ ማይሸርትልኝም። ላዩ ስገባ ማትመጡልኝም ቪዲዮ አታዩልኝ። በቁጥር አንድ አራት ሰው የብቻላቸው ቪዲዮ የሚያዩልኝ ለምን ይሆን ግን አላውቅም። ብቻ ቅዝቅዝ ነው ያለው፣ ግን አንዳንድ ቤቶች እንደኔ ቀዘቀዘባቸው አሉ። የእኔ ደግሞ ጭራሽ ባሰበትኝ ሞኔታ ይዙኝ ያለው ነገራችን ላይ በዚሁ አጋጣሚ ማለት ነው አመሰግናለሁ። ያው ሰዓት ቢነሳም ቢነሳ ሞኔታ ይዙኝ ያለውኝ ውዶችዬ በጣም የማመሰግነው ክበሩልኝ። ያው የምስጋናው ይቆይ ብዬ ነው ሰዓት ሙልቼ ሙሉ ለሙሉ የዛኔ አመሰግናቸዋለሁ ብዬ ነው ሽ የምስጋና ቪዲዮ ሰርቼ ሳልጨርስ ሰዓቱ የለም እና ውዶች የሸራርጉል ሰዓት የምናል ስወዳችሁ በሶስት ሽ ነው ሞኔታይዝ የሆንኩት። ሰዓቱን አነሳ በቪዲዮ አጥፍቼ ነበረ። ተጠንቃቆነት ነት ቪዲዮ አታጥፎ ቶች እንደኔ እንዳይገጥማችሁ አሁን ሞኔታይዙኛለሁ፣ ግን ቪዲዮ ስለጠፋ ሰዓቱን ስላነሳ ትርጉም የለውም። አራት ሰዓት ካልሞንዳው መስራት አንችልም ማለት ነው። እና ሰዓቴን ተባበሩ ሁኔታ ይዞናችሁ